የመጀመሪያ ከኤልዛቤል መንፈስ አታክ የሚነሳባችሁ አይምሯችሁ የት ድረስ እንደሚሄድ ካየች እናንተን ፊት ለፊት ኮንፍሮንት አርጎ አጋንንት ማስቆም ስለማይችል አታክ የሚከፍተው ኢማጂኔሽናችሁ ነው። ኤልዛቤል ክራይስትን ሴንተር ያላደረገን ሰው አታክ አርጋ፣ አታክ የኤልዛቤል መንፈስ ታርጌት የሚያደርገው ራሳችሁ የሁሉ ነገራችሁን ሴንተር ያደረገው እግዚአብሔር አይምሯችሁ። ስሙኝ በጌታ ሰይጣን ውጤት ማያገኝበት ቦታ ጊዜ አይፈጅም። እናንተ ጋር የተሻለ ነገር ስላለ ነው። እናንተ ጋር እየደከመ ያለው ዶሚኔት የሚያደርገው አስተሳሰባችሁ። ዛሬ ስለ ማይንድ ባትል ነው ማውራት፣ ጭንቅላት ላይ ስለሚላክ ውጊያ ነው ማውራት ጭንቅላታችሁ ላይ ስለሚላክ ውጊያ። ይሄ ውጊያ ስፔሲፊክሊ የሚነሳው ከኤልዛቤል መንፈስ ነው፣ ከሌላ አይደል። ለምን ታርጌት አድርጎ ጭንቅላታችሁን ፋይት እንደሚያደርግ ነግራቸዋል። መጽሐፍ ቅዱሳችሁን ከያዛችሁ መጽሐፍ ቅዱሳችሁን ማርቆስ ምዕራፍ 6 ላይ ታወጣላችሁ። ምዕራፍ 6 ቁጥር 17 ጀምሮ ላንብብላችሁ። እንደዚህ ይላል። ቁጥር 17 ጀምሮ ሄሮድስ የወንድሙን የፊሊጶስን ሚስት ሄሮዲያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወይኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድም ሚስት ላንተ ልትሆን አልተፈቀደም ይለው ነበርና፣ ሄሮዲያዳ ግን ተቃውማው ልትገለው ትፈልግ ነበር፤ አልቻለችም። ሄሮድስ ዮሐንስ አድቅ ና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠብቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላ ሹማምንትም ግብር ባደረገ ጊዜ ምቹ ቀን ሆነላት። የሄሮዲያዳ ልጅ ገብታ ስትዘፈን ሄሮድስና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው ንጉሱም ብላቴናይቱ የምትወጁን ሁሉ ለምኝኝ እሰጥሻለሁ አላት የመንግስቴንም እኩሌታ እንኳን ቢሆን የምትለምኙን ሁሉ እሰጥሻለሁ ብሎ ማለላት ወጣም ለእናቷ ምን ልለምነው አለቻት እርሷም የመጥምቁ ዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሱ ገብታ የመጥምቁ ዮሐንስን ራስ በወጭት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሱም እጅግ አዝኖ ስለ መሐላው፣ ከእርሱ ጋር ስለተቀመጡት ሊነሳት አልወደደም። ወዲያውም ንጉሱ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወኅኒ ራሱን ቆረጠው። ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠችል የፈለገችው ምንድ ነው? ዮሐንስ በዚህ ሲዝን ሲምቦላይዝ የሚያደርገው እናንተ ነው። በደንብ ስሙ። የኤልዛቤል መንፈስ ታርጌት የሚያደርገው ራሳችሁ። ብዙ ጊዜ ሜጀር ስፒሪቹዋል አታክ በሰዎች አዕምሮ ላይ የሚመጣው ሶርሱ ኤልዛቤል መንፈስ። ስሙኝ በደንብ። አዕምሮውን የሆነ ነገር የተቆጣጠረው ሰው ከዛ ነገር ውጭ መንቀሳቀስ አይችልም። አዕምሯችሁን በተቆጣጠራችሁ ነገር ኢንፍሉዌንስ ስር ናቸው ሁላችሁ። የሁሉ ነገራችሁን ሴንተር ያደረገው እግዚአብሔር አእምሯችሁ ነው። ለምሳሌ ሰው ህይወት ላይ የሆነ አክሲደንት ሲደርስ ጭንቅላቱ ጋር ግጭት ካጋጠመው አእምሮ ውስጥ የተቀመጠው ሜሞሪ ሁሉ ሉዝ ሊያደርግ ይችላል። ሰላም አብራችሁ የኖራችሁትን ሰው መልሳችሁ ስታገኙት ማነህ አንተ ማነሽ አንቺ ሊል ይችላል። ሊወጣ ይችላል። የመጀመሪያ ከኤልዛቤል መንፈስ አታክ የሚነሳባችሁ አእምሯችሁ የት ድረስ እንደሚሄድ ካየችል ዮሐንስ ከመሰረቱ ሲነሳ ህግን ሁሉ እያሳየ መንገድ የሚያሳያቸው ሰው ነው። ይሄ ሰውዬ ዝም ከተባለ መንገዱ ጠቅላላ የነሱን መንገድ አጣሞ ህዝቡን ወደዛ ሊያስኬድ ይችላል። ስለዚህ ሳይቀድመኝ ልቅደመኝ ነው ጨዋታው። መጀመሪያ እንዴ፣ አስቡት እስቲ። አንድ ነቢይ ምድረ በዳ ማርናን በጣ ሲበላ የነበረ ነቢይ፣ በእኛ ሀገር ከፈለጋችሁ ከክፍለ ሀገር የመጣ እንደኛ አይነት ማለት ነው፣ ከተማ ገብቶ ሲፈራ አስቡት። ከክፍለ ሀገር የመጣ እኮ አፉን እንኳን አልፈታም ተብሎ እኮ ሰው ያለቅጥበታል። አይደል? እንደዛ አይነቱን ዮሐንስን ሲፈሩት ማለት ነው። አሰቡት። ቆይ ስሙኝ፣ ጥያቄ ልጠይቃችሁ። አንድ ከምድረ በዳ የወጣን ሰው አንድ ከምድረ በዳን የወጣን ሰው ከተማ ውስጥ ሲገባና ይሄን ሲናገር እንዴት ሰው ቆይ ስሙኝ፣ በደንብ አስተውላችሁ ስሙኝ። እቺ ሴት ያገባችው የባሏን ወንድም ነው ያገባችው። ንጉሱ የወንድሙን የፊሊጶስን ሚስት ነው ወስዶ ያገባው። የወንድሙን ሚስት ስላገባ ነው ዮሐንስ የሚቃወማቸው የነበረ። እቺ የወንድሙ ሚስት ንጉሱን ስለወደደች ሳይሆን የንጉሱን ሀብት ስለፈለገች ነው ያገባቸው። በንግስና ስርዓት ውስጥ ርስት ስላላችሁ፣ አስተዳደር ስላላችሁ። አሁን ጥያቄ ልጠይቃችሁ። ያንን አይቶ ያገባ ሰው እንዴት ከአንድ ነቢይ ራስ ጋር የመንግስትን እኩልታ ኮምፔር ያደርጋል? መንፈሳዊ ዓለም እናንተ ስለ ራሳችሁ ዋጋችሁን ባታቁ እንኳን የናንተን ዋጋ ያውቃል። የሚደራደራችሁ ዋጋ በምትከፍሉበት ው በሚያስከፍለው ልክ ድረስ የናንተን ሀይል ይደራደራችሁ። ስሙኝ፣ በጌታ ምድር ላይ ያለ የትኛውም ስፒሪቹዋል አታክ እናንተ ካላችሁ ሀይል በላይ የለው የውላችሁ። አትሸወዱ፣ በሰይጣን ትሪክ አትሸወዱ። ሰይጣን ውጤት የማያገኝበት ቦታ ጊዜ አይፈጅም። ብሊቭ ሚ፣ እናንተ ጋር የተሻለ ነገር ስላለ ነው እናንተ ጋር እየደከመ ያለ እናንተ ጋር ያለውን ነገር እናንተ ካላወቃችሁ ደግሞ እሱ በሚሰጣችሁ ተንኮል ተሸወዳላችሁ። የኤልዛቤል መንፈስ የሚሰራበት አደገኛ ኪው ፍርሃት ነው። ስሙኝ በደምብ። ውስጡ ያለውን አቅም ያላወቀ ሰው ውስጡ ያለውን ማንነት ያላወቀ ሰው የሚመጣበትን ሀይል ዲፌንድ ሊያደረግ አይችልም። ዮሐንስ አንገጡ የተቆረጠው ለምንድን ነው ካላችሁኝ፣ የተሸከመው የኤልያስን መንፈስ ስለሆነ ስፒሪችል በቀል ነው የተከፈተው። ስሙኝ በደንብ ኤልያስ በነገሩ ላይ ፈርቶ ይሽሽ እንጂ ማጥፋት ይችል ነበር። ድብን አድርጎ ማጥፋት ይችል ነበር። ዚ እንደዚህ ብላ ማለች እኔ ዛሬው አንገትር አንተ ላይ ቢያድር እነዚህ አማልክቶች ይህን ይጨምሩብኝ ብላ ስትናገር ፈርቶ ሮጠ። ጌታ አሰናብተኝ ና ከአባቶች ያልበልጥም ሲል ምንም አላለውም፣ አልተከራከረውም። ፊር ውስጡ ስለገባ ሊመልሰው ስላልቻለ ይትሰክ ያሉ የተቀበልከውን ዝም ብለህ ይዛ ትመጣም። በአንተ ፈንታ ሶስት ሰዎች ትቀባል ስሙኝ በደንብ ካለው ነገር አስበልጦ በሁኔታው ፍርሃት የገባበትን ሰው ልታሸንፉት አትችሉ። ለዛ ነው ጌታ ኢየሱስ ሲመጣ እመን ብቻ እንጂ አትፍራ የሚለው። እግዚአብሔር በሕይወታችሁ ትልቅ ሚራክል ሊያደርግ ሲፈልግ የሚጠብቀው የእናንተን ስታተስ አይደለም፣ እምነታችሁን ብቻ ነው የሚፈልገው። ደ ሴም ቲንግ። እምነት የእግዚአብሔርን እጅ እንደሚያንቀሳቅስ ሁሉ እናንተን ለመምታት ሰይጣን የሚፈልገው ፍርሃት ነው። የእምነት ተቃራኒ ፍርሃት። ለዛ ነው ጌታ ሲመጣ እመን ብቻ እንጂ አትፍራ ሲል ከፍርሃት ጋር ሳይሆን የፍርሃትን ስፒሪት እየመታ ስለሆነ ከእናንተ ላይ እንዲመጣ ጸልያለሁ። ምንም ነገር ተራራን በሉ። ሕይወታችሁ ውስጥ ያለን ነገር የሚያንቀሳቅስላችሁ ውስጣቸው ያለው እምነት። በሰዎች ሕይወት ውስጥ ኢቭን በነቢያት መካከል የሚለቁት ፓወር ልዩነት ያለው የእምነታቸው መጠን። ለዛ ነው መጽሐፍ ቅዱስ ሁሉም እንደ እምነቱ ትንቢትን ይናገር አንዳንድ ጊዜ ድፍረት አይደለም። እኔ ፕሮፌት ጆሴና ወጅ ያለው ስላችሁ፣ እዩት እዩት እያልክ ቴስቲሞኒ ትሰማለህ። ችግሩ እሱ ነው። እኛን ደረጃ ያወጡልናል፣ ሪዛልት ላይ ሲመጡ አፋቸውን ይዛ ነው ሪዛልቱ ስለሚያወራ። ስሙኝ በደንብ እግዚአብሔር የሰጣችሁን ነገር ያውቃል። አስተውላችሁ ስሙኝ። እግዚአብሔር ከሰጣችሁ ነገር በላይ አያጋፍጣችሁም። እናንተ ለማንም አሳልፎ ሰጥቷችሁ አያቅም እግዚአብሔር እግዚአብሔው የሚከለክል አለ ይላል እኮ መጽሐፍ ቅዱስ። እናንተ ላይ ከእናንተ አቅም በላይ ምንም ነገር እንዲመጣ አልተፈቀደለትም። ችግሩ የጋ ነው ካላችሁ እናንተ ያላችሁ ነገር አላወቃችሁት። ስለ ፈተና እንኳን ሰው ሲፈተን በእግዚአብሔር ተፈተንኩ አይበል፣ እግዚአብሔር ማንንም በክፉ አይፈተንም ይልና እንደዚህ የተሰሙ ከፈተናው ጋር መውጫን ያዘጋጃል። መውጫውን ማየት ፌል ስለ አረገ ነው ሰው ፈተና ውስጥ የሚወድቅ። ኤልያስን አንገቱን ልታስቆርጥ ስትምል በቃ አንገቱን የፈለገችው ልክ ይሄንን ቃል ስትናገር ፍርሃት ገብቶበታል። ፌስ ያደረገው የወላችሁ ስሙኝ፣ ስሙኝ በደንብ አስተውላችሁ ስሙኝ። እንደ እግዚአብሔር ነቢይ ተቀብላችሁ ነው አደል ልትሰሙ የመጣችሁት እዚህ ሁላችሁም። ሚዲያ ላይ የሚ ሰው ቴስቲሞኒ ፕሪቺንጉም ፕሮፌሲን በሉ አይታችሁ የመጣችሁት ከዚህ ሰው አፍ የወጣውን ቃል ነው የሰዎች ህይወት ውስጥ ፍሬ የሚያፈራው የእኔ ቃል አይደለም፣ መንፈስ የሞላበት ቃል ስለሚወጣ ዘ ሴም ቲንግ። ያቺ ሴትዮ በንግስናዋ የዛተችው ዛቻ ሳይሆን እሷ ውስጥ ያለ ስፒሪት ነው ያወራው። ሴትዮዋ የያዘችው የራሷ ስም አይደለም ው ስቶሪውን ወደ ኋላ ሄዳችሁ ቼክ አድርጉ። የስፒሪቷን ስም የወሰደችው ኤልዛቤል ምትባሏ ያቺ ሴት አይደለችም። ስፒሪቱን የወሰደችው የማንም ስም ጀኔሬሽንን ሲያልፍ አይቼ አላቅም፣ ስፒሪት ካልሆነ በስተቀር። ሴትዮዋ ግለሰብ ብቻ ብትሆን ኖሮ ዮሐንስ ራእይ ላይ አይጻፍላችሁም ነበር አልፎ በዝሙቷ ያሳተችውን ብሎ ኤልዛቤልን ብሎ አይጽፍላችሁም ነበር ስለ ሰው የሚያወራ ቢሆን ቃል ስታወጣ ስፒሪቱ ነው ያናገረው ምን ያክል ፕሪቪሌጅ እንደተሰጣችሁ አስተውላችሁ ስሙ በብሉይ ኪዳን ላይ አጋንንት እንዲያስወጡ ስልጣን አልተሰጣቸው ከሳኦል ላይ እኮ ክፉ መንፈስ ይሸሻል የሚለው አትሞስፌር ሲፈጠር ነው የሚሄደው እንጂ ለዘላለም ለቆት አይደለም ሳኦልን የሚሄደው ምን ያክል ኦቶሪቲ በዚህ ሲዝን እንደተሰጣችሁ ማስተዋል አለባቸው የኋላይን እየረሳው ሲል ሐዋርያው ጳውሎስ ከኋላው ያለው የገለጡት አባቶች ክብር ከፊቱ ካለው ጋር ሲተያይ እነሱ ጥላ ናቸው። ለዛ ነው እነ ይሁዳ፣ እነ ጴጥሮስ ስለዚህ ክብር ሌላ ታሪክ የሚናገሩት። ጴጥሮስ እኮ ስለ እናንተ ስለሚሰጠው ጸጋ ትንቢትን የተነበዩላችሁ ነቢያት እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይላል የጴጥሮስ መልእክት ላይ ምዕራፍ የሚያዩት ሌላ ነው። አራ ጳውሎስ ስንታይቁት ስንጠይቁት የኋ ላይን እየረሳው የፊትን ለመያዝ ይዝላቸው የያቆብ መልእክት ላይ ደግሞ እንደዚህ ይላቸዋል። ያቆብ ደፋር ስ ይል የሚፈራውን ኤልያስን ኤልያስ እንደኛው ሰው ነበረ እኛም ማድረግ እንችላለን እያለን አሁን በደንብ ስም ኤልያስ ኤልዛቤልን ሄዶ ሲያጋፍጠው እሱ ውስጥ አልሰጠውም ነበር፣ ሰጥቶታል። ሪኮግናይዛ ለማድረግ ነው። ለምን ካላችሁኝ አሰናብተኝ ሲለው ኦኬ በፈንታ ሶስት ሰዎች እንትቀባለን ነዩን ናዛኤልን የውላችሁ ሶስቱ ሰዎች ጋር የሰጣቸው የተለያየ አድኖኝ ትንግል ኤልያስ ውስጥ የንግሥናም አለ የነብይነትም አለ። ኤልሳ የተቀበለው አለ እነሱ የተቀበሉት ከሱ የወጣን መንፈስ ከሱ የወጣውን መንፈስ የተቀበለው እዩ ነው። ኤልዛቤልን ሄዶ የፈጠፈጠ ያው ስፒሪት ነው የገደለ ማጥፋት ይችል ነበር። እናንተ ውስጥ ያለ ኃይል የትኛውን ፌስ የምታደርጉትን ቻሌንጅ መቅበር ይችላል። ሰይጣን ግን ኃይላችሁ እንዳይወጣ የሚጠቀምባችሁ ትልቁ ትሪክ ምንድን ነው ካላችሁ፣ ፍርሃት ይለቅባችሁ። መጽሐፍ ቅዱስ ግፈኞች ይላል አደለ? የእግዚአብሔርን መንግስት ይናጠቋታል ይላል። ስሙኝ፣ ግፈኛ የሚለው የእንግሊዝኛ ቃል ቫዮለንት ነው የሚለው አመፀኛ አግሬሲቭ ሰው ማለት ነው። ቃሉን በተተረጎመው ስታዩት በቃ ቀማኛ የሚቀማ ማለት ነው። ይህን ቀምቶ ግፈኛ የኔ ነው ግፈኞች ሲል በግፍ የወሰዱትን አይደለም የሚለው። ግፈኞች የሚለው ቃል ዞስ ሁ ሃቭ ስትሮንግ ስፒሪት፣ ጠንካራ መንፈስ ያላቸው ሰዎች እነሱ ነው የሚናጠቁት። መንፈሳዊ ዓለም ላይ ስለሆነ ጦርነቱ መጨረሻ ሲዝ ላይ ኮ የሚገለጠው መንፈስ የኤልያስ መንፈስ ኤልዛቤል ክራይስትን ሴንተር ያላደረገን ሰው አታካርግ ሎ የሚያውደለድል ሰው ኤልዛቤል መንፈስ ተዋጋኝ ቢል የቀለድ ግን መንደር ውስጥ አይደለም ያለው። ይህ ስፒሪት ስሙኝ፣ የኤልያስ አካሄድ መንገድ መጥረግ ነው። ስሙኝ በደንብ ዮሐንስን ያስገደለው ያ መንፈስ ነው ዘሴብ መንፈስ። ስሙኝ ስሙኝ፣ ጌታ ኢየሱስ እንደዚህ ብለው ጠየቁት። አይ መሲሁ ሲመጣ እኮ ኤልያስ ይመጣል ተብሏል። አላ መጥቷል እኮ አላወቃችሁትም። ማን ነው? በኤልያስ መንፈስ ዮሐንስ መጥቷል። ወዲሁ ነው ዮሐንስ እንጂ ስፒሪቱ ኤልያስ ነው ልክቺ ሪቪል ስትደረግ መጠያ ያን ስለሚያውቅ ያቺ ሴት ጋር ሄዳ ግድ የለሽም፣ ከዚህ ግማሽ ሀብት የዚህ ሰውዬ ጭንቅላት ይሻልሻል። ለምን አያዛልቅሽም? አያስቆይሽም? ያስፈጠፈጣት ያው ጭንቅላት ስለሆነ ማለት እንደሚፈጠፈጣት ስለምታቅ ቀድማ ነው መቁረጥ የፈለገችው። ስሙኝ በደም እዚህ ሲዝን ላይ የኤልዛቤል መንፈስ እየሰራ ነው። ድብን አድርጎ እየሰራ ነው። እንደነ ኤልያስ መንፈስ ግን እንደዛ ሲዝን ላይ ፊዚካል ጭንቅላቴ ይቆረጣል ብላችሁ ከጠበቃችሁ ተሸውዳችኋል። መልኩን ቀይሯል። ከጭንቅላት ጋር ፕሮብሌሙ ከሶርስህ ጋር ነው ፕሮብሌም። አስተውላችሁ ስሙ። ሰዎች እንዲደፈንባቸው ጭንቅላታቸው ላይ ያደረገ መንፈስ የኤልዛቤል መንፈስ ነው። ስለ ጌታ ስትነግሯችሁ መንገዳችሁን ያጣምማሉ። ስለ እናንተ ኔጌቲቭ ይወራሉ፣ በየሚዲያ እየወጡ ሌላ ነገር ይለፈልፋሉ። በኤልዛቤል መንፈስ አታክስ ላይ ያሉ ሰዎች ናቸው የሚሄድ ሰው ነው የምታዩ አይደል? ጭንቅላት የሌለው ሰው ነው የምታዩ። ለምን ካላችሁ ጭንቅላቱ የተስተካከለ ሰው ስለ ክርስቶስ ብቻ ነው የሚያወራው። የኤልያስ መንፈስ ስራው ስለ ክርስቶስ መንገድ መጥረግ ነው። ከኤልዛቤል መንፈስ ነጻ የወጣን ሰው ምልክቱ የምታቁት ወሬው ሁሉ ክርስቶስ ብቻ ነው። ራሱን ስጠኝ በሰሀን ስትል ጌታ ምንድን ነው በዚህ ስዝን የተናገራችሁ? የእናንተ ራሳችሁ ክርስቶስ ነው አለ። ፖይንቱ ክርስቶስን እና እናንተን ዲስኮኔክት ማድረግ ነው። የኤልዛቤል መንፈስ ታርጌቱ ከሶርሳችሁ ጋር እናንተን ዲስኮኔክት ማድረግ ለምን ካላችሁ ሶርሳችሁ ከእናንተ ጋር ከተነካካ እናንተ ፕሮብሌም ፈጣሪዎች እንደሆናችሁ ትታወቃላች ለዛ ነው ማንነታችሁን ዲስከቨር እንዳታረጉ ትልቅ ጦርነት የሚከፈትባችሁ በወሬ በሉ በሚዲያ በሉ በምንም ለምን ይመስላችኋል እና ሐዋርያው ጳውሎስ ምን ስለገባቸው አገልግሎታችን አዕምሮን ሁሉ ለክርስቶስ መማረክ ነው የሚለው ለምን ድን ነው የሚማረኩት? የኤልዛቤል መንፈስ አንገትህን ቆርጧል ማለት ጭንቅላት ለሌላ ነገር መጠቀሚያ ከሆነ ተቆርጣለ። ወንድሜ የነ ኤልዛቤል ፕሌት ላይ ከቀረበ ጭንቅላትህ ፐዝል ነህ ማለት ነው። እንደፈለገልት ፊዚካል አንገቱ እንዲቆረጥ የሚጠብቅ ሰው ካለ የተሸወደ ነው። የዚህ ስፒሪት ኢንፍሉዌንስ ስር ያለ ነው። ዝም ብሎ ሲለፈልፍ ስሙን። ለምንድን ነው ስፔሲፊክሊ ጭንቅላታችሁ ላይ አታክም ይላከው? ዘፍጥረት ላይ የምድርን አራዊት በምድር ላይ የሚንቀሳቀሰውን ሁሉ ሲፈጥር አንድ ላይ ነው ሰውንም የፈጠረው፣ ቀኑ ላይ እንጂ ተፈጥሮ ነው የመጣው ሰው ሰውን ምንድን ነው ከፈጠረው ሁሉ ልዩ ያደረገው ካለ የእሱን ማንነት የከተተበት በራሳችን መልክ ብሎ የተናገረው የያዛችሁትን መልክ አለ። እዚህ ጋር ባቆማችሁ፣ ሁላችሁም የተለያየ መልክ ነው ያላችሁ። ተነሱ እስቲ። ወደ እነሱ ይዋቸው ይመሳሰላሉ። እነሱን ግን መልኩን ሰጥቷቸዋል። ታዲያ ቆይ የተለያየ እኮ ነው ቁመታቸው፣ መልካቸው፣ ከለራቸው የተለያየ ነው። ቁጭ እና በመልካችን እንደ ምሳሌያችን ያለው ምን ነው የሰጠው? ስሙኝ፣ ስሙኝ። በመልካችን እንደ ምሳሌያችን የተባለው ቃል አፍተር አወር ኢሜጅ የሚለው ቃል ምን ማለት እንደሆነ ልንገራችሁ። በደንብ ስሙኝ፣ ስሙኝ። አፍተር አወር ኢሜጅ እንፍጠር ሲል አፍተር አወር ኢሜጅ ያለው ኢሜጅ የሚባለው ነገር ፍሮም ኢማጂኔሽን ነው የሚወጣው። ስለዚህ እግዚአብሔር ወደ ምድር ሳትመጡ በፊት ኢማጂን አድርጓቸዋል። ስለዚህ አፍተር አወር ኢማጂኔሽን እኛ ውስጥ እንዳለው አድርገን እንፍጠረው ነው ያለው። የሱን ኢሜጅ የሰጣችሁ እዛ ውስጥ ያለው የሱ ኢሜጅ የሰጣችሁ ማንነታችሁ ጋር ነው ፓወር ያለው። ኢሜጅ የሚፈጥረው ማንነታችሁ ያለው እዚህ ውስጥ ነው። ስለዚህ ኢማጂኔሽኑ ኮራፕትድ የሆነ ሰው ጠቅላላ በዚህ ስፒሪት ኢንፍሉዌንስ ስር ያለው ምድር ላይ የምድርን ቋንቋ ሊደበላልቅ ሲመጣ እግዚአብሔር እንደዚህ ነው ያለው። የሰጠውን ስለሚያቅ ለሰው ልጅ እንደዚህ ያለ ምድር ላይ የትኛውም ኃይል ከሐሳባቸው ሊያስቆማቸው የሚችል የለም። እናንተን ፊት ለፊት ኮንፍሮንት አድርጎ አጋንንት ማስቆም ስለማይችል አታክ የሚከፍተው ኢማጂኔሽናችሁ ጋር፣ የኤልዛቤል መንፈስ ታርኬቱ የእናንተ ሄዱ፣ ሄዱ በትክክል የሰራ ሰው ሄዴክ ስለሚሆንባቸው በጨለማ ኃይል ላይ ስራ በደንብ እየሰራችሁ እንደሆነ ማወቅ ትፈልጋላችሁ ሰላም የነበረ ሰው ሲነሳባችሁ፣ ስራ እየሰራችሁ ነው። አካባቢያችሁ ላይ ነገሮቻችሁ ላይ አመት ሲያስነሳባችሁ፣ ምንም ባልሰራችሁት ስድብ ምናምን ሲነሳባችሁ፣ ፊዚካሊ አትዩት እንጂ ስፒሪቹዋሊ አደገኛ ነገር እየሰራችሁ ነው ያላችሁ። ያው ጌታ ኢየሱስ ፊት ነው ምነግራችሁ። ትልቁ ትልቁ መንፈሳዊ ዓለም ላይ ያለ ትልቁ ጦርነት፣ በዘመናችሁ ሁሉ የተነሳው ትልቁ ጦርነት ቢዝነሳችሁ፣ ጤናችሁ፣ ፋይናንሳችሁ አይደለም። እዚህ ጋር ያለ ጦርነት ነው፣ አደገኛ ጦርነት አንዳንድ ሀገሮች ጋር የታችሁ ከሆነ በሁለት ሀገሮች ጋር የሆነ ቦታ ላይ ጦርነት ካለ ጦርነቱን የሚዋጉት ቦታው ስለሚያምር አይደለም፣ የተደበቀ ሪሶርስ አለ። ምንም ሌላ ሚስጥር የለም። ይኸው ዩክሬን እና ራሽያ ስንት ዓመት ሲበጣበጡ የነበሩት ሚስጥሩ እኮ ተገለጠ። ዩክሬን ውስጥ የተደበቀ ማዕድን ስላለ ፖይንቱ ያቺን ኃይል ማውጣት ነው። ስለዚህ ሲያቁ አንረዳም ያሉት ሁላ ምን እንርዳችሁ፣ በገንዘብ እንርዳችሁ፣ በምን እንርዳችሁ፣ ለምን ያቺን ቦታ ነው የፈለጉ? የተሰጣችሁ ነገር ይበልጣል። በጌታ በኢየሱስ ስም እናገራለሁ። ጦርነት ሊያደርግ እየተዘጋጀ ያለ መንፈስ፣ በእኛ ምድር ጦርነት ሊያደርግ ያለ መንፈስ፣ ከሰሜን ጋር እየተዘጋጀ ያለ መንፈስ፣ በጌታ በኢየሱስ ስም እቅዱ ሁሉ ይፍረስ። አሜን። በናዝሬቱ ጌታ በኢየሱስ ስም እንደ እግዚአብሔር ነብይ እንዲቆም አዛለሁ። አሜን። እንዲቆም አዛለሁ። ላካባራ ዲያሺ ደቫ የኢትዮጵያም የኤርትራ ምድር ሰላም ያስፈልጋቸዋል። ሰላም ያስፈልጋቸዋል። ጦርነትን የሚያቅደውን መንፈስ በኢየሱስ መታውት። ስሙኝ፣ የመጨረሻ ቃሌ ልንገራችሁ። መንፈስ ቅዱስ ተባረክ። የኤልዛቤል መንፈስ ቁጥጥር ስር ላይ ያለ ሰው ለፈቃዱ አሳልፎ እየሰጠው ነው። እግዚአብሔር መጽሐፍ ቅዱስ እንደዚህ ይላል። ስሙኝ፣ የወላችሁ በእግዚአብሔር እውነትና በእግዚአብሔር እውቀት ራሳችሁን ለመሙላት መጠን በፈለጋችሁት ልክ የእግዚአብሔር መንፈስ ኮንትሮል እያደረጋቸው ይመጣል። እግዚአብሔርን ደግሞ ሪጀክት ባደረጋችሁት ልክ የምትጠጉት ወደዚህ ነው። ስሙ ይበላል ሰው ስለ እግዚአብሔር ነገር ሲነገረው የእግዚአብሔርን የእጆቹን ስራ ተአምራቱን እያየ አይምሮ ላይ መጀመሪያ የሚመጣለት አጋንንት ነው ቼክ አድርጎ ይህንን ቼክ አድርጎ የሆነን ነገር ለሰው አሳይታችሁት እግዚአብሔርን ከማድነቅ በፊት መጀመሪያ ላይ የሚመጣለት አጋንንት ከሆነ ሰውየውን የተቆጣጠረው አጋንንት እግዚአብሔር አይደለም ይኸውላችሁ አንዲት እናት እንደዚህ አደረገች ሬዲዮ ጣቢያ ላይ የጠፋ ዘመድ መልእክት ለማድረስ ምናምን ሰዎች ይደውላሉ ይደውሉ እና መልእክታቸውን ይናገራሉ። ለማን ነው? እንደዚህ ለሚባል ይህን ያክል አመት አላገኘውትም ምናምን እያሉ ይናገራል። ከዛ በኋላ ይቺ እናት ያንን ሬዲዮ ሾው ሰማች እና አንስታ ስልኳን ደወለች። ስትደውል እሺ፣ ማዘር ለማን ነው የሚደውሉት? ለእግዚአብሔር። ከዛ ሰውየው ግራ ገባው። ይሄ ደግሞ ሰምተን አናቅም ምናምን አለና ለእግዚአብሔር ነው የምደውለው። ምን ፈልገው? የቤቴ ያለ አስቤዛ ሁሉም ያስፈልገኝ ስላለቀ ጌታ ሆይ ላክልኝ? በሉልኝ በቃ ይሄን ነው ፈልገው ብለው ዘጉ እና ሬዲዮ ጣቢያው ሳቁ ምናምን። ያንን ሬዲዮ ሾው እየሰማ የነበረ ባለ ሀብት ሰውዬ ነበር። ከዛ ሴክሬተሪውን ጠራትና፣ እቺ ሴትዮ ከሚያስፈልጋት ሁሉ በላይ ገዝተሽ ውሰጅላት፣ ግን አንድ ነገር ንገሪያት፣ ማን የላከልኝ ብላሽ ስጠይቅሽ ሴጣን የላከልሽ በያት። ለመሳደብ ፈልጎ ነበር የላከው። ማአት ዕቃ ተሸከማ ያቺ በዛ ቤት ቁጥር አድራሻ ሄዳ እንኳኩታ ሰጠቻት። ከዛ ያቺ እናት እቃውን ተቀበለች እና ወደ ውስጥ ገባች። ምንም አላለቻትም፣ ለሴትዮ ነው። ከዛ እንዴ ማንደላከ መጠየቅ አትፈልጊም እንዴ ስትላት፣ አይ እግዚአብሔር ካዘዘ ሴጣንም ስለሚታዘዝ ነው አለቻት። የሴጣን ነው ምናምን አለ። ኮንሲዩም በእግዚአብሔር የተደረገ የመጀመሪያ የሚወጣ የእግዚአብሔር ሀሳብ እግዚአብሔርን ሰው ሪጀክት ሲያደርግ ነው ለዛ ነው እግዚአብሔርን ለማወቅ ባልወደዱ መጠን የማይገባውን እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ሪጀክት የማያደርግ ፐርሰናሊቲ ነው ተራዮት የሚሆ ከእግዚአብሔር ነገር ከሚያረቃችሁ ጋር ለምንድ ነው ጊዜያችሁ የምትፈጁት? አንዳንዶቻችሁ ኢቭን ኢቨን ፍሬንድሽፓችሁ ማስተካከል አለባቸው። እግዚአብሔርን ብላችሁ ወደኋላ ብትዘገዩ እንኳን እናንተ ናችሁ የዘገያችሁ የመሰላችሁ። እግዚአብሔር ከእናንተ ከቀደሟችሁ ከሚመስሏችሁ በዓመታት ያስቀድባችሁ ጌታ ፊት ልንገራችሁ። አንዳንድን ሰው ይኸውላችሁ፣ ናስቲ ይኸውላችሁ፣ ተራመድ ዝም ብሎ አንዳንድን ሰው እንደዚህ ነው አይደል? አላራምድ ብሎ እየጎተተ ያለ ተራመድ፣ እንደዚህ ነው አይደል? እየጎተተ ያለ ልክ አንድ እርምጃ የተራመደ ሲመስለው ይጎትታል። እግዚአብሔር ጠላታችሁ የያዛችሁ የመሰለው መጎተቻውን ቀስት ነው የሚያደርገው። ለምን በሉ፣ ጠላት ወደኋላ የጎተተ ሲመስል ቀስቱን ካስለቀቃችሁ ለአመታት ነው የሚያስወነጭፋችሁ። እስቲ አሜን በሉ። ወደኋላ ጎተትኳችሁ ያለ ጠላታችሁ ቀስት፣ ያው ደጋ ላይ እንድትቀመጡ አረኳችሁ፣ ወደ ኋላ ጠለጠጣችሁ፣ ያው በእናንተ ፍጥነት የማትደርሱበት ቦታ ትደርሳላችሁ። በህይወት ዘመናችሁ በልፋታችሁ የማትገቡበት በረከት ውስጥ ትገባላችሁ። እዚህም ያላችሁ ይሄንም ሚዲያ የምታዩት ጭንቅላታችሁ ላይ እጃችሁን አርጉ። በተለይ አሜሪካ፣ ኢሮፕ ያላችሁ ዲፕሬሽን ውስጥ ትልቅ ጭንቀት ውስጥ የገባችሁ አይምሯችሁ ላይ አታክ የተላከ በናዝሬቱ ጌታ በኢየሱስ ሁላችሁም ጭንቅላታችሁ ላይ እጃችሁን አርጉ። ቀኝ እጃችሁን አርጉ። ዛካቲያ ማሱፌ ሌካብራዶ ሻካታያ የትኛውም ወደናንተ ጭንቅላት የተላከ የዚህ ኤልዛቤል መንፈስ በጌታ በኢየሱስም እንዲሰበር አዝዣለሁ። አሁን እንዲሰበር አዝዣለሁ። እንዲሰበር አዝዣለሁ። መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ ሁለት ላይ ሲናገር የመጨረሻው ቁጥር ላይ እንደዚህ ይላል፣ እኛ የክርስቶስ ልብ አለን ይላል። ግልዘኛው ደስ ይለኛል፣ we have the mind of Christ ይላል። ዶሚኔት የሚያረጋው አስተሳሰባችሁ። ስሙኝ፣ እቺ ሂሊንግ ቢሆን ብለሲንግ ቢሆን፣ ትልልቅ በሮች ቢሆኑ፣ ሜሬጅ ቢሆን፣ የፈለጋችሁት አይምሯችሁ ጋር ነው ሰይጣን ብሎኪንጉን የጀመረው እኔ ጋር ሰው እንዳይጠጋኝ ምናምን እንደዚህ አይደለም። እናንተ ጋር ነው ሎክ ያደረገው። የሁላችሁ ፋይናንሻል ብለሲንግ ሚሊዮኖችን በሎ እዚህ ጭንቅላት ውስጥ ከተዘጋ ነው የማይመጡት። እዚህ ጋር ከተዘጋ አይመጡም። ስለዚህ ማድረግ ያለብን የእናንተ ጭንቅላት ሚሊዮኖችን አንደርስታንድ እንዲያደርግ መክፈት ነው ያለው። ምክንያቱም ሰው ያላወቀው ሊቀበል አይችል። አንድ የውጭ ሀገር ዜጋ ምጥታችሁ ብር ብሰጡት ምንድን ነው ምን ያደርጋል? ምንድን ነው ይሄ? ልክ ከሌላ ቦታ መጥቶ አንደርስታንድ እንደማያደርግ ሰው የፈለገውን ብሰጡት ምንድን ነው ይሄ ምን ያደርጋል ብሎ ነው የሚጠይቅ። ምክንያቱም እዚህ ውስጥ አንደርስታንድ የሚያደርግበት ፓተር ነው። ስለ ሚሊዮኖችን የሚፈልግ ሰው ውስጥ በናዝሬቱ ጌታ በኢየሱስ ስም የእናንተ ሜንታሊቲ ሚሊዮኖችን አንደርስታንድ እንዲያደርግ እንዲከፈት ተናገርኩኝ። በኢየሱስም ተናገርኩኝ። ሚሊዮኖች ኢዚ ነው የሚሆኑት። አንድ ሺም አንድ ሚሊዮንም ቁጥር ብቻ ነው የሚሆነው ከዚህ በኋላ በኢየሱስ ስም ተናገርኩኝ። ትልቅ የመሰላችሁ ቁጥር እንዲቀል ተናገርኩት። ኢዝሊ ወደ እናንተ እንዲመጣ ተናገርኩኝ። ባረኳችሁ፣ በኢየሱስ ስም ኢት ኢዝ ዳን።